አሰላሙ አሌይኩም ወረህመቱላሂ ወበረከቱ የተከበራችሁ የተወደዳችሁ ውድ የዩቱብ ተከታታዮች በውጭም በውስጥም ያላችሁት እንዴት ናችሁ? ሰላም ናችሁ? እንደዚሁም ክርስቲያን ወገኖች ሰላም ሰላም፣ በያላችሁበት ሰላማችሁ ይብዛ ብያለው። ዛሬ በመጣሁበት እና ዛሬ የመጣሁት በሚፍታህ እና ናዲያ በናዲያ ጉዳይ ነው የመጣሁት ከወደዳችሁት ኮሜንት ላይ አሳውቁኝ። እንደዚሁ አዲሶች በላይክ በሰብስክራይብ ነባሮች ደግሞ እንደዚሁ በላይክ እና በኮሜንት በሽር አበረታቱኝ ማለት ነው። ሚፍታህ ወንድማችን ቶሎ ወደ ጉዳዩ ግባ በሀላል ማለት ነው። በእናንተ አያምርም እንደዚህ ተቃቅፋችሁ ምናምን ደስ አይልም እና ቶሎ ወደ ሀላሉ ጉዳይ ግቡ፣ ወደ ትዳር ማለት ነው። ተዋዳችኋን እሷ ተወድሃለ አንተ ወድሃታል እና ያው እየተነካካችሁ ነው በአሁን ላይ። እጅና እጅ መነካካት ራሱ ጥሩ አይደለም፣ በእኛ በስልምናችን ማለት ነው። እና ያው ወደ ገደለው ግቡና ተጋቡ፣ ተጣመሩ በእናንተ የሚያምረው በሀላል መንገድ ስትመጡ ነው። እና ተጋቡ ማለት ማለት ነው። እና እናንተስ እንድትላላችሁ አስተያየት የተመችቷችኋን ወይ? እንዴት ይሻላል? ወደ ሀላል መጥተው በሀላል ቢያገቡ ነው የሚሻለው፣ ወይስ ባሉበት እየቀጠሉ እየተነካኩ ነው የሚሻለው? እኔ አልተመቸኝም። ለምን አንድ ሰው ሙስሊም የሆነ ሰው አንድ ላይ ከወደደ ወዲያውኑ ወደ ትዳር ማሰብ ነው እንጂ፣ እንደዚህ መነካካት መጨባበጥ ጥሩ አይደለም። እና አሁን ላይ እነሱ እየተጨባበጡ ነው። ይሄ ጥሩ አይደለም። ስለዚህ ያለባቸው ቢሆን ቶሎ ወደ ትዳር መግባት ነው። ሽማግሌዎች ልከው ቤተሰቦቿ ከፈቀዱ እሷም ወደዋለሁኝ፣ አዎ ፈልገዋለሁ ካለች ወዲያውኑ በሀላል መንገድ ወደ ትዳር መምጣት ነው ማለት ነው። እና እናንተስ እናንተ ምን ትላላችሁ? ምን አይነት አስተያየት ትሰጣችኋላችሁ? እስቲ አስተያየታችሁን በኮሜንት ግለጹልኝ ማለት ነው። እኔ በራሴ አመለካከቴ በሀላል ቶሎ ወደ ሀላል ግቡ ነው የምለው። ለምን የሚያስፈልገውም ለእነሱም ጥሩም የሚሆነው ከሚነካኩ ከሚጨባበጡ ከሚተቃቀፉ ከሚተሻሹ ወዲያውኑ ወደ ትዳር አለም ገብተው ትዳራቸውን ቢመሰረቱ ነው የሚሻለው ማለት ነው በሀላል መንገድ ማለት ነው እና ጥሩ አይደለም አሁን የሚሰ ያኔ ይስሩ ዩቲውብ አትስሩ አይባልም መስራት ይችላሉ ግን ሳይነካኩ ሳይጨባበጡ መስራት አለባቸው ሲጀመር ሚፍታህ እንደዚህ እንዲህ አይነት ላይ አልነበረም ሴት ጋር አይጨባበጥም አይነካካም፣ ነበረ ግን አሁን በቃ አላዴን ናዲያን ወዷን አፍቅሯታን። ስለዚህ ቶሎ ወደ ትዳር መግባት ነው። አንድ ሰው ከወደደ ወደ ቶሎ ወደ ትዳር ነው መግባት ያለበት፣ ሙስሊም ሰው ማለት ነው። ለምን መነካካት መጨባበጥ የለበትም ማለት ነው። ስለዚህ ናዲያም ተወደዋለች፣ ፍቃደኛ ናት እንዲያገባትም፣ ሲጀመር ፍቃደኛ ናት። እሷም ወደዋለች፣ አፍቅረዋለች። በጣም ነው የወደደችው። ስለዚህ ሁለታቸው ይጣመሩ ይጣመሩ። አድርሱት አድርሱለት። ለሚፍታህና ለናዲ አድርሱ። ሽር አድርጉ፣ ቪዲዮን ሽር አድርጉና ቶሎ ወደ ሀላል ይግቡ ማለት ነው። ዋናው ሀላል ነው። ስለዚህ በቃ ተጋብተው አላደል ይሰትራት። ሁሌም ጥሩ ወንድ ሚስቱን ይሰትራል ይባላል ማለት ነው። ጥሩ ወንድ ለሚስቱ ክብር አለው። እሷ ደግሞ ባሌ ሚዲያ ላይ አትወጭም አትሰሪም ካለ ሀሳቡን እደግፋለሁ አልወጣም ብላለች፣ ጥያቄ ላይ ሲጠይቃት ማለት ነው። አዎ እሱ የማይፈልግ ከሆነ ሚዲያ ላይ የባል ምክር መስማት ግድ ነው፣ ክብር ነው። አዎ አልወጣም ብላለች። ስለዚህ አግባና ሰትራት እንደዚህ ሚዲያ ላይ ይቺን ኮኮብ ጨረቃ የመሰለች ልጅ ሚዲያ ላይ ብዙም አታስቀምጣት ማለት ነው። አንተ ከሰራህ በቂ ነው። እሷን አታውጣት ሚዲያ ላይ ሰትራት ማለት ነው። እና ጥሩ ወንድ አላህን ሚፈራ ወንድ ሚስቱን ሲሰትር ነው። ስለዚህ አግብተህ ሰትራት፣ ብዙም ሚዲያ ላይ አታውጣት፣ ይችን ጨረቃ፣ ይችን ኮኮብ፣ ይችን ልዩ የሆነች ቆንጂዬ የሆነች ልጅ ማለት ነው። በጣም ትሆነሃለህ አንተም ለሷ በጣም ትሆናታለህ። ስጀምር ታምራላችሁ፣ ታምራላችሁ ማች ናችሁ፣ ሁሉ ነገራችሁ ደስ ይላን። ስለዚህ እናንተ ያለባችሁት ቶሎ ወደ ሀላል መንገድ ስትገቡ ነው ደስ የሚለው በእናንተም የሚያምረው ጥሩም የሚሆነው ለእናንተ በሐላል መንገድ ስትመጡ ነው። አሁን ላይ እየተቃቃፋችሁ እጅ ለእጅ እያጋባችሁ ምንም ሚሉት ነው። ገና ሳትጋቡ እጅና እጅ የምታጋቡት ይሄ ጥሩ አይደለም ለናንተ። እውነቴን ነው። አድርሱልኝ ለሚፍታህ እና ለናዲያ አድርሱልኝ። ሼር አድርጉ። ሼር፣ ሰብስክራይብ፣ ላይክ ስታረጉ ቫይራን ይወጣል። ቫይራን ሲወጣ የደርሰዋን ይሄ ቪዲዮ ለምን እጅና እጅ አጋብቶ ምን የሚሉት ነው? እጅና እጅ አጋብቶ ገና ሳይጋቡ፣ ገና ወደ ትዳር አለም ሳይገቡ፣ ገና ኒካ ሳያስር፣ መጀመሪያ ኒካ ይሰራት። ከሰርግ በፊት ባይደግስም ኒካ በቤተሰብ አስሮ እጇን ይጨብጥ፣ እጇ ጋር ያጋባ፣ በቃ የእሱ ናት፣ ለማንም አኮንም። ገባችሁ አይደል? አንድ ሰው ከወደደ ያች ኒካ አስሮ፣ በቃ የራሱ ማረግ ነው እንጂ እየተቃቃፈ እጁና እጅ እያጋቡ ምን ምን እያደረጉ ምን የሚሉት ነው? በቃ እሷ የእሱ ናት፣ የእሱ ናት በቃ ኒካስሮ መሰተር ነው። ሌላ ወንዶች ጋር ምናምን አትሰራም። በፊት ግን ስትሰራ ነበረ የተለዩ ወንድ ጋር፣ ግን አሁን በቃ መስራት የለባትም ሌሎች ወንዶች ጋር። ራሷ ጋር መስራት አለባት። ስለዚህ ቶሎ ወደ ትዳሩ ይግቡ። ንገሯቸው። እናንተም በኮሜንት አስተያየት ስጧቸው። ይችን ጨረቃ ኮከብ የሆነች ልጅ አያውጣት ሚዲያ ላይ በቃ ይሰትራትና በቤቱ ያኑራት። የቤቱ መዳም ትሁን ማለት ነው። ደስ አይልም? በጣም ነው ደስ የሚለው። እሷ አብረን ከሰራን ዩቱብ አብረን ከሰራን ሚዲያ ላይ አብረን ከሰራን ሰራን ካልሰራን እሱ ካልፈቀደ አልወጣም ሚዲያ ላይ፣ ባሌ ነው እና አከብራለሁ የባሌን መክር እሰማለሁ ስላለች፣ በቃ እሱ ደግሞ ይህችን የመሰለች ኮከብና ጨረቃ ሚዲያ ላይ እንደዚህ በአንገላታት ጥሩ ነው፣ አግብቶ ወዲያውኑ ይሰትራት። በቃ እናንተም እንደዚያው በሉ፣ በሀላል መንገድ እንቶለ የምታምሩትን በሀላል ነው ደስ የምትሉትን በሀላል ነው በሏቸው ማለት ነው። እሺ ንገሯቸው ልጁ ቶሎ ወደ ሀላል መንገድ ገብቶ ይጣመርና ያግባና እንትን ይበል ማለት ነው። ይሰትራት። ገባችሁ? እና ሀሳቤን ከወደዳችሁት በኮሜንት በሰብስክራይብ በላይክ በሽር አሳዩኝ፣ አሳውቁኝ ማለት ነው። ቶሎ ወደ ሀላል መንገድ ይግቡ። አሁን ላይ የሚሰሩት ድርጊቶች ጥሩ አይደለም። እጅና እጅ እያጋቡ እየተቃቃፉ እየተነካኩ ምናምን ይሄ ጥሩ አይደለም አሁን ሶስት ወር ምናምን ይፈጅባቸዋል ለዚህ እንኳን ለተቃቃፉት እጃቸውን ለአጋቡት ለተነካኩት ራሱ ለኒካ ራሱ ሶስት ወር መጠበቅ አለባቸው ሶስት ወር መራራቅ አለባቸው ሲጀመር ማለት ነው ስለዚህ እንደዚህ ከሚሆን እሱ ይችን ኮከብ ጨረቃ የመሰለች ናዲዬን ቶሎ ወደ ትዳር ኒካውን አስሮ ወደ ትዳር አድርጎ ይሰትራት በቃ ከሰውም አይን ትውጣ ልጅትቱ ገባችኋ አይደል በቃ እሱም ለሱም ጥሩ የሚሆነው ሐላልነት እና ጥሩነት ከሀራ የሚያወጣው ነገር ሐላል ነውና፣ ቶሎ ወደ ሐላል ይጣመሩ። አስረዱት፣ ንገሩት። ስለዚህ ሐሳቤን ከወደዳችሁት እናንተም ሐሳባችሁን እስቲ ግለጹልኝ፣ በኮሜንት በሰብስክራይብ፣ በላይክ፣ በሽር። ይህን ይመስላል የዛሬው ቪዲዮ፣ ለእነሱ ያለኝ አስተያየት። እናንተም አስተያየታችሁን ግለጹላቸው። ምን ትላላችሁ? አድርሱላቸው፣ ኮሜንትም ጻፉ። እና አበረታቱኝ። እወዳችኋለሁ። በያላችሁበት ሰላማችሁ ይብዛ፣ አላህ ይጠብቃችሁ። ሰላም ለሀገራችን፣ ለህዝባችን፣ ለወገናችን፣ እኛም በስደት ላይ ላለነው አላህ ሰላም ያድርገን ይጠብቀን፣ ከክፉ ነገር ይጠብቀን። እወዳችኋለሁ። ቻው ቻው። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወደ ሀላል መንገድ ግቡ ብላችሁ እናንተም ኮሜንት አስቀምጡላቸው ንገሯቸውና ቶሎ ወደ ሀላል ይጣመሩ በሉ ማለት ነው። ደስ የሚለው ሁሉ ነገር በሀላል ነው። ሙስሊም የሆነ ሰው እና ኮሜንት አስቀምጡላቸው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። አወዳችኋለሁ። ባይ ባይ